ጎድ ጎድ ጎድ ጎዳለ። ሰውዬው ጋሽ ተስፋዬ ጠፋ። የት እንደጠፋ አይታወቅም። ጋሽ ግርማ ደግሞ ደስ የሚለው ቆሞ መንቀሳቀስ ጀመረ። ከመጀመሪያው ጥፍ የተሻለ ተሽሎታል። ይህን ግፈኛ ሰውዬ እኔ እንግዲህ ማስበው ወይ እንደሚጠጣ ሰክሮ የሆነ ዘበት ጣበት ወድቆ ይሆን መንገድ ላይ ማጅራቱ ያው ማጅራት መቼዎች ገጥመውት የሆነ ሸለቆ ውስጥ የከተቱትም ይመስለኛል ወይም ደግሞ የራሄል እጅ ያለበት ይመስለኛል። ጽናትና ባቢም ለመፈተን ይህን ሰውዬ ወይም ደግሞ አውቆ ራሄልና እሱን ያው ተመካክረው እነዚህ ሰዎች ያሉበትን ለመፈተን እየተደበቀ ይመስለኛል። ነገር ግን መጥፋቱን ባቢ አሳስቦታል። ምንም ቢሆን ያው አባቱ ነውና ጊዜው ትንሽ ቢያስቃየውም፣ አሁን ግን በጣም እያሰበው ያለ በነገራችን ላይ ሱ ብቻ ሳይሆን ሴቶቹ ሁሉም ከሱ ጋር ሆኗል። ራሄልም እያስመሰለች ትመስለኛለች። እኔ እሷን ማመን ከባድ ነውና የሆነ ነገር አድርጋው ነው ይመስለኝ። ሌላው ደግሞ ሰሞኑ እነ ብሌንን ለማጥፋት የተላከው ሰውዬ ራሱ አስፓልት ላይ ተዘረረ። ማን ዘረረው? ብሌን። ብሌን ማንም ማይችላት ጀግና፣ የሴት ጀግና ነችና ለመሳፈጥ ሞክሮ ነበረ። እኔ መጀመሪያ ሰላም ሲላት ወይም ደግሞ ሲገፋት የሆነ ነገር እያስነካት መስሎኝ ነበረ አንዳንድ በአሁኑ ሰዓት የዘረፋ አሁን ሰዓት ሳይሆን ትንሽ ቆይቷልና የዘረፋ ወይም ደግሞ አንድን ሰው ለማጥቃት የሆነ የሚጠቀሙት እጽያለ ይባላል። እስካስነኳቸው እንደፈለጉ እንደዛ አድርጎ የሆነ የፈለገው ቦታ ሊወስዳት መስሎኝ ነበረ፣ ሲገፋት ወይም ደግሞ ሲጠጋት ማለት ነው። ነገር ግን እሷን ጎበዝ ነችና እዛው ጠመዘዘችው። እኔ እንደው ተመኘውን ትንሽ በሻንጣው ብትለው ምን አለ በያዘችው ቦርሳ የፊቱ ትንሽ ብትጠፈጥፈው ብዬ የተመኘው ነገር ግን እሷ አማላችሁ ብቻ፣ ያው ፈርቷል ልጁ። እንደሚታይ ጉረኛም እንደሚጎረር አይደለም ራሔል ተናግረ፣ ነበር እና ያው የመጎረር ብቻ ሳይሆን በተግባር አሳየኝ ብለው ነበር። ይሄ ልጅ በተግባር የምር ያሳያል ወይ ብልልና ጽናትን እርምጃ ወስዶ ያሳያት ይሆን? አያሳየትም። ባይሆን እኔ የምፈራው እሱ ላይ እርምጃ እንደማይወስዱ ነው። እንግዲህ እንዳያችሁት በመሀል አስፋልት ላይ ዘርረዋለች። ብሌን ብቻ ብሌን። በነገራችን ላይ አትቻልም ጎበዝ። በዝ ቆፍጠን አለች፣ እንደዛ ነው እንጂ። ቆፍጠን ማለት ለምን መልፈስፈስ ነው ማለት ነው። አዎ ብራት አለት ነው እንጂ፣ ውስጡ እርግጠኛ ነኝ በጣም ፈርቷል። በመጨረሻም የማሄ ማኖች የብሌን እናት እንግዲህ እንደ ብሌን ጽናትን ቤቱ እንዲኖሩበት ፈቅዳለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጽናት ቤተሰቦች እንደት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። እዚህ ጽናት ላይ አዲስ ናችሁ፣ ሰብስክራይብ ላይክ እያደረጋችሁ እስከ መጨረሻውን አብራችሁ ሆኑ። እንደተጠበቀው ጽናት ሰሞኑ እጅግ በጣም አጓጊ ፓርት ነበረ። ብሌንን የደረሰች ምን ላይ ነች? ያን ብር ተከፍሎ ኋላ ኋላ ሲከተል የነበረ አንድ ትንሽዬ ብራታሉት እያሳደዳት ነበረና እንግዲህ ብር የማያደርግ ነገር የለም እና ዛሬ ራሱን ተዘርሮ አስፋልት ላይ ያገኘ ነው። በሌንን ለመርከፍ ወይም ደግሞ እሷን ለማናቋር ፈልጎ ነበር። ነገር ግን እሷን ጎበዝ ነች እና እዛውም ነገር ግን ሊተዋወቃት እንደ ጓደኝነት ሊቀርባት ፈልጓል። በመጨረሻም በዛም ስትሄድ ይገጥማታል። በዚህም ስትሄድ ይገጥማታል። አንድ ሰውዬ ምን ሆነሃል እኔን እየተከታተልክ ነው ወይ ስትለው እነው ሰፈሬ ድረስ ነው መጣሽ መተዋወቅ እንችላለን ብሎ እንደምንም ባሰልፎ ያው ስሟን እንድትናገር አድርጓል። በነገራችን ላይ ያው ስሟ መጀመሪያ ራሄል ሰታው ነበረ፣ ግን ከእሷ ለመቀራረብ ሲል ነው። ግን ከዚህ በኋላ ትንሽ የምትሳፈጥ ከሆነ እንዳትደፋ ፈራልሃለሁ። አንተ እኮ የሆነ ያዞረ ሰውዬ ነው። እንግዲህ ምናልባት ምንም ብቀጥን ጠጅነኝ ነው የሆነ አባባል አለና፣ እንደሷ ካልሆንክ በስተቀር እጅግ በጣም ያው ትደፋሃለች ልጅቷ ማለት ነው። በመጨረሻም በራሄልም ግፌት ራሄል ደግሞ ያው ፈለገችው ነገር አለ። እነ ጽናትን እዛ ቤት እንደሚኖሩ ያው አስፈቅ አስፈቅዳ እንደሚኖሩ ፈቅዳለች። የብሌንም እናት የጊዜው ደስ ይላል። ይሄ ግን የእውነት እንዳይመስላችሁ እንደተናገረቻት ይሄን ካደረገችው በኋላ ብርም አካውንታዋ ላይ ያው ትራንስፈር አድርጋለች። በመጨረሻም ምን አለች? ዝም ብሎ የምሰጥሽ መሰለሽ? እንዲህ ከዚህ የበለጠ አስበልጬ ነው የምቀበልሽ በየትኛው መንገድ እንደምቀበልሽ አውቃለሁ ብላ እንዝታለች። ያው በደካማ ጎን የሚገቡ ሰዎች አሉ ማለት ነው። አንድ ሰው ሲያጣ ወይም ደግሞ ሆነ እንትን ሲያገኝ የሆነ ነገር ለመበቀል ሲፈልጉ በስስ ጎኑ ይገባሉ። ያን በደካማ ጎኑ እች ሴትዮ በዛ ቤት ስትኖር እንደነበረች የእነዚህ ልጆች መጠቀሚያ ለማድረግ ራሄልን ብር ከፍላ እንግዲህ ከነሱ ቤት እንደምትኖር አሁን ከዚህ በኋላ ጥቃት የምታደርስ ይመስለኛል እዛ ቤት የኖሩ እንዲኖሩም የፈቀደች የሆነ ነገር አስባ ነው እንጂ በሰላሟን አይመስለኝም እውነት ለመናገር ነገር ግን እጅግ በጣም ከባድ ሁኔታ ይፈጠራል ሌላው ደስ የሚለው ነገር የጋሽ ግርማ እንደዚህ ተቀሳቅሶ በእግሩ መሄዱን እጅግ ደስ ብሎኛል ዛሬ ደግሞ ጭራሽ ከሰሞኑ መተሻለ መንቀሳቀስ ጀምሯል ይህን ነገር ሲያይ ጋሽ ማነው ማነበረ ጋሽ መስፍን፣ እሱም ያው ይሄን ቢያ የጭራሽ ያው ይወድቅ ነበር በድንጋጤ ሰሞኑ ተነስቶ ብሎ የቆመ ጊዜ ነው። ራሱ ለስትንሽ ሀርቀው ተደነባብሮ ነበር። ዛሬ ቢያው ደሞ ምን ይለው ነበረ? ዛሬ ስጋሽ ማነው ተስፋዬ ያው የት ነው ያለው ነው የእኔ ጥያቄ። አዎ የት ነው የምታውቁ ፈልጉ ማለት ነው። ዛሬ ራ ማነው ብሌንና ጽናትን ባወሩት ነገር ያው እኔ ሁሌም እንደምላችሁ ሲያወሩ የሆን ነገር መውሰድ አለብንና፣ ዝም ብሎ አይቶ ማለፍ አደለም። ምንድን ነው አሉ ቤት ስንፈልግ ስንፈልግ ስናፈላለግ ውለናል። ወይ ደህና ቤት የለም፣ ወይ ደግሞ በትንሽ ብር አይደለም ቤቱም ደህና ሳይሆን ብሩ በጣም ትልቅ ነው። እና በአሁኑ ሰዓት ግን እኔ ምን ሰርቼ ነው ይሄን ያክል ብር ከፍላለች? ያኔ ነው ቆሙ ምሎ ማሰብ ኢትዮጵያ ውስጥ ማለት ነው በነገራችን ላይ ብዙ ሰው ያማርራል። ኢትዮጵያ ላይ ስራ የሚከራየው ቤት ያው በብዙ ነው። ስራ ደግሞ ይሄን ክል የሚያከራይ ቤት ተከራይቶ ስራም ከሌለ ቤትም ከሌለ እኔ የተረዳሁት ጽናት ላይ እዚህ ላይ ነውና ብዙ ጊዜ ሚዲያም ላይ ሲወራ ከንትንር ከወጪውና ከገቢው አይገናኙም። ብዙ ነው ወጪው ከገቢው ይበልጣል። ምን መስራት እንዳለብን ምን ሰርተን መኖር እንዳለብን አናቅም እያሉ ሰሞኑ መንገደኛው የሚለው ፌስቡክ ላይ እያየሁ ነበርና፣ ዝም መንገድ ላይ ቁጭ ያለችነት እኔ ምን ብሰራ ነው ቤት ኪራይ የሰው ነው አንድ ሺ ስምንት መቶ ብር በሸራ የተወሰደ ኢንተርኔት የተባለ ቤት ነውና፣ አሁን በዚህ አንድ ሺ ስምንት መቶ ብር እኔ ምንድን ነው ምሰራው? ምን ሰርቼ ነው የማገኘው ሰውን የለመድኩትን አንዳንድ ብር አስር አስር ብር የሰጠኝን አንዳንዴ አልገዛም እንደዚህ ስለምንውዬ እገባና የምተኛበት ቀን አለ። ያን ብር እንዲጠራቀም የቤቱ ኪራ። ስለዚህ ምን ሰርቼ እሷ ሴትዮ ትዝ አለችኝ ማለት ነው። ዛሬ አንዳንዴ እጅግ በጣም አንዳንዴ ሳይሆን ከባድ ነው ኢትዮጵያ ውስጥ ማለት ነው። ስለዚህ ያው ጽናት ወዳም ሳይሆን በግዷ ቤት አግኝታ ቢሆን ኖሮ ዛሬውን ትታ ትወጣ ነበረ፣ ሰሞኑ እንዳየናት ከሆነ ማለት ነው። ብሌንም ደስ ብሏታል። እናቷ ስትነግራት እናቴ ከአንቺ ጋር መኖር እፈልጋለሁ ከአንቺ ጋር ተሰማምቼዋለሁ ስትላት ደስ ይለኛል፣ ግን በአንድ ነገር ነው የምትሰማሚው። በምን እንደ ብሌንና እንደ አባቷም ጽናትና አባቷን እኛ ጋር ሊኖሩ ከሆነ እንደምታውቂው፣ ዛሬ ቤት ልንከራይ ሄደን ሙሉ ስንከራተት ውለናል፣ ግን አላገኘንም። ስለዚህ በውለ ውለታችን ነበሩ ዛሬ ግን እጃቸው እንደዚህ ስለሆነ ብቻ እናኮርፋቸው ወይም ደግሞ አንቺ ልጅ ታኮርፋቸው አይገባም። ቤት እስካገኙ ድረስ ከኛ ጋር ከኖሩ እኔም ከአንቺ ጋር ለመኖር ቃል ገብቻለሁ አለች። የአንቺ ሴትዮዋ ደግሞ መጀመሪያም ራሄልን ስለጀነጀነቻ ስለጀነጀነቻ መጀንጀና ጀንጀና ብርም ስለተላከላት ሴትዮዋ ደስ አላት። አዎ በቃ ፈቅጃለሁ። እኔ እኮ መጀመሪያ ስመች ከለከልኩኝ እሺ ብያለሁ አለች። እሌን ደግሞ ያው ጣጣ ታጣ ምን አለች? እሱ ብቻ አይደለም አለች እሺ ባቢም ከኛ ጋር መኖር አለበት፣ የጊዜው አለች ወይ ጊዜ አለች። ያው የምሬ ነው ምልሽ፣ እናዴ። ባቢም የጊዜው ጥሩ ሁኔታ ስላልሆነ ከኛ ጋር መኖር አለበት፣ ይህም ከፈቀድሽ እኔም ከአንቺ ጋር ነው አለቻት። እንግዲህ ያው ደስ ብሏታል፣ እሺ ብላለች። ሴት የባቢም ብዙም ደስተኛ ባትሆንም የነጽናትና አባቷን ደስተኛ ሆነ ነው። ምክንያቱም ባለቤቷም ተከራይዋም ስለፈቀደች ማለት ራሄልን ይኑሩለች ግን እሷ ይኑሩ ያለች የሆነ ምክንያት ፈጣ ነው፣ የሆነ ነገር ልታደርግ ፈልገ ነው እንጂ እኔ በሰላሟን አይመስለኝም። እንግዲህ የባቢም አባቱ በሷ እጅ ያለ ይመስለኛል። ምክንያቱም ያሉበትን ለማወቅ ወይም ደግሞ ጽናትና ባቢ ምን ያደርጋሉ የሚለው ነው። ሌላ ምንም አይሆንም። የሰውዬ ወይም በሰከረበት እዛው ካልወደቀ፣ እኔ ግን የራሄል እጅ ያለበት ነው የምለው እስቲ የምናይ ይሆናል ማለት ነው እ ጋሽ ግርማም እንኳን ተሳላችሁ። ብሌን ጎበዝ፣ በዚሁ ቀጥይ። ጀግና ማለት ነው ው ጀግና አንቺ ጎ ጀግና ነሽ፣ ሁሉም ለማስማማት የምትሞክሪ በጉልበትሽ በራስሽን የምትሄጂ ጀግና ሴት ነሽ። እና የብ ጽናት ደግሞ የጀርባ አጥንቷ አንቺ ነሽ። በአሁኑ ሰዓት እንዳንቺ አይነቶቹ ያብዛልን፣ ሰውን የሚረዳ የሚንከባከብ። ሰላማችሁ ብዛ። ቪዲዮ ላይክ እያደረጋችሁ። ባይ ባይ።